ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ኖላዊ ተከታታይ ድራማ 122 ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ ወይዘሮ ሜላት እስር ቤት ያሉትን ልጆች ሁላቸውንም የታሰሩበትን ምክንያት ጠይቃቸው ነበር እያንዳንዳቸው ምክንያት አላቸው። ሁሉም ደግሞ ያልታሰሩት ባልሰሩት ወንጀል ነው። እሷም በጣም ታዝናለች። ተምቹ ሀናን ተመልሶ ትናንት ስሜታዊ ሆኜ ስለተናገርኩሽ ይቅርታ ይላታል። አንተ እኮ ልክ ነህ የተናገርከው ልክ ነህ፣ እኔ ራስ ወዳድ ነኝ። ያን ሁሉ አድርጋችሁልኝ እኔ ያንን ረሳሁ፣ ሁለታዊ ስሆንኩ ትለዋለች። አሁን ሙድ አታያዥብኝ፣ ይቅርታ ብዬሻለሁ ይቅርታ ይላል። ተምቹም ሀናም ወደ አሴር በመሄድ በቃ እኔ ከዚህ በኋላ እዝራጋ አልሆንም ከአንተ ጋ ነው መሆን የምፈልገው ትለዋለች። እኔ ስታስቢኝ እንደዚህ አይነት ሰው እኮ አይደለሁም ልብሽ እዛ አካልሽ እዚህ እንዲሆን እኮ አልፈልግም። አንቺ ደስተኛ ከሆንሽ እኔም ደስተኛ ነኝ። እኔን ጥቅመኛና ራስ ወዳድ አድርገሽ እንዳትሲኝ። እኔ አንቺ ደስተኛ ሆነሽ ካየሁ ደስተኛ ነኝ ይላታል ስለዚህ እንዲህ አይነት ወሬ አታስቢም አታንሽም፣ በማለት ትቷት ይሄዳል። ሀናም ብቻዋን ታለቅሳለች። ተምቹ ሀናን እየጠበቀ መንገድ ላይ ድንገት የሀና ወንድም ያገኘዋል። እንዲህ እዚህ ሰፈር ደግሞ ምን ታደርጋለህ? ይለዋል። ምን አደርጋለሁ እምረዳህ ካለ፣ አይ ምንም የምትረዳኝ የለም ይለዋል። እዚህ ትራንት ቤት መታ ነበር ይለዋል። እና ደግሞ ምንድን ነው ያደረግከው? ሀናን ለምንድን ነው ያነካት? ይለዋል። ምን አገባ ገና እገላታለሁ ይለዋል። ምናሴም በጣም ይናደዳል። ሞክራ ታዲያ ወንድ ልጅ እኮ አይፈክርም፣ አይፈክርም ይለዋል። እና ደግሞ ወንድ ልጅ እጁን ሴት ላይ አያነሳም ብሎ ትቶት ይሄዳል። ሜሮን ፖሊሶች እየተከታተሏት ስለሆነ ውሏዋና አዳሯ መንገድ ላይ ሆኗል። ለምንድን ነው እነዚህ ሰዎች የሚከታተሉኝ? እንዴ ያ ሰውዬ ጋር እንደዚህ አይነት ጨዋታ ማን ተጫዋች አለኝ? በቃ ባዩሽ እዚህ ምድር ላይ አሁን የለችም ማለት ነው፣ ሞተች። እኔንማ ይገለኛል። ምንድን ነው ማድረግ ያለብኝ? እያለች ብቻዋን ታወራለች። ፖሊሶቹም ፍለጋቸውን ቀጥለዋል። ሜሮን ተደብቃ ወደነ ወይዘሮ ሜላት ቤት ትመጣለች። ድንገት ያገኛት ምናሴ ነበር። ግቢም ካላት በኋላ፣ እንዴ ምን ፈልገሽ ነው የመጣሽው? ይላታል። ወይዘሮ ሜላትን ፈልጊያት ነው ጥራልኝ፣ ትለዋለች። እንዴ እማዬ አልሰማሽም እንዴ ይላታል። ምንድን ነው ትለዋለች እና እማዬ እኮ የለችም፣ እስር ቤት ናት ይላታል። እንዴ ለምን እስር ቤት ገባች? ወይዘሮ ባዩሽን ገለሻል ተብላ ባልሆነ ትለዋለች አዎ ይላታል። ይች ሴትዮ ሙታም ጦሷ አይለቀንም እንዴ በማለት ተነስታ ትሄዳለች። ምናሴን ግራ ይገባል። ወይዘሮ ሜላትም ጠበቃ ፈልጌ ነበር ትላቸዋለች እነ ሀና ሊጠይቋት በሄዱ ጊዜ እስር ቤት እማየ ደግሞ ጠበቃ ምን ያደርግልሻል ይሏታል እኔ ስለሚያስፈልገኝ ትላቸዋለች ጽዮንም ቅዱስን አጣራለኝ ስለሀና ብላ ልከው ነበር እሱም አጣርቶ ከደሴ እንደመጣችና እነ ሰላም ጋር እንዳላደገች የነገረችውን የህይወት ታሪኳን ይነግራታል። እና ደግሞ ሌላ የሆነ ጓደኛ እንዳላት ደሴ ይነግራታል። እሷ ያንን ካገኘህማ በጣም ጥሩ ነው፣ ስልክ ቁጥሩን እፈልጋለሁ፣ ፈልገ ሀንጣ ትለዋለች። እሱም ግራ ይጋባል። ሀና ጥሩ ልጅ ናት፣ እኔ ይህን ማድረግ አልችልም ለምንድን ነው እንደዚህ አይነት ጥያቄ የምጠይቅኝም? ይላታል። በቃ ማድረግ ያለብህን አድረግ፣ ካልሆነ አይኔን አታይም ብለዋለች። ጽዮንም ወደ ነሀና ቤት ሄዳለች። ሰላም ምን ልታደርጊ መጣሽ? ምን ፈለግሽ? ትላታለች። አይ በቃ ላያችኗ ትላለች። ምናሴም ጓደኛሽን በዚህ መልኩ አታስተናግጂ ይላታል። ሰላምም ስላመነጨቀቻት እና ክፉፊት ስላሳየቻት ጽዮን ተነስታ ትሄዳለች። ስትወጣ እዝራ ሀናን እየጠበቀ ታገኘዋለች። እንዴ በቃ በሄድኩበት ሁሉ እኔ ትከታተላለህ? ትለዋለች። ምን ማለት ነው? አንቺን ደግሞ ለምንድነው ምከታተልሽ? ይላታል። እና ታዲያ ሴት ልጅ በፀሐይ በዚህ ስትሄድ ሳይ አዝኝ ነው ይላታል። ሴት ሁሉ ማለት እኔም ማለትህ ነውም ትላለች። አንቺ ልጅ አምሻል እንዴ አትከቴኝ በቃ ነገርኩሽ አይደል እንዴ አይገባሽም ይላታል። እና ደግሞ ሰላም ከዛ በፊት እዝራን አግኝታው ለምንድን ነው እናታችን እስር ቤት እንዳለች ለጽዮን የነገርካት? ትለዋለች አይ እኔኮ፣ አልነገርኳትም። ትንሽ ጥሩ ስሜት ውስጥ አልነበርኩም እና መታ ነበር ያኔ፣ እያወራው ነበር ብቻዬን ሰምታ ነው እንጂ እኔ ሆን ብዬ ለእሷ አላወራዋትም ይላታል። ደግሞ በቃ ከዚህ በኋላ ስለ ሀናን አይኗንም አታይም እዚህ ሰፈር እንዳላይ ብላ ሀና ትታው ትሄዳለች። እዝራም በጣም ይናደዳል ሲሆንንም ከዚህ በኋላ በህይወቴ እንዳትገቢ፣ እኔ ከሀና ጋር ነኝ፣ ዞር በይ ከፊቴ በማለት አንገቷን አንቆ ያስፈራራታል። እሷ ደግሞ መቼም አልተውህም በማለት ዝታበት ትሄዳለች። እዝራ አሁንም መንገድ ላይ ሀናን ይጠብቃል። ሲያገኛትም፣ ሀና እንድታወሪኝ ፈልጌ ነበር እዚህ ከቆም ቆየሁ፣ ይላታል። አሁንማ ስንሰዓት ሄደሽ ስንት ሄደሽ ሰዓት እንደምትመለሽ አወቅኩ። አሁን አቶ ኖላዊ ቤት አባትሽ ቤት ነው የምትሄጂው፣ ከሁለት ሰዓት በኋላ ደግሞ ትመለሻለሽ እና በቃ ባላዋራሽም ተደብቄ አይሻለሁ። እባክሽን አውሪኝ ይላታል። ሀናም ምንም አይነት ወሬ አልፈልግም ምንም። በዚህ ሰዓት ምንም አይነት ንግግር ስለማልፈልግ ዞር በል። እስከ መቼም ይላታል። እስከ መጨረሻው ትለዋለች። ግን እኮ ቃል ገብተሽ ነበር ቃልሽን አጣፍሽ ይላታል። እሷም ትደነግጣለች። ችግር የለውም በማለት ትተዋት ይሄዳል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ፣ ነጂ ሆም ኩኪንግን ላይክ ያድርጉ፣ ሸር ሰብስክራይብ በማድረግ አብረውን ስለቆዩ አመሰግናለሁ። ለወዳጅ ዘመደውም ሸር ያድርጉ።